ዝቅ ወይም ከፍ የማይለው ስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ፣ አብ ወመንፈስ ቅዱስ ሆይ ከሦስትነትን ዝቅ ወይም ከፍ የማይለውን ለስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከአንድነትን ፀንቶ ለሚኖረውን ባህሪያቸውን አም አምላክነትን መለኮታዊ እጅን

ለገጽ ከሙ አብ ወለን ፈስ ቅዱስ ወይ ጌታችን ምስጋና በፍጥራን ሁሉ አንደበትን የሚናገረው ስለሆነ ከፍጥራን ሁሉ ኃይልም የተሰወረ ለሆነው ስለሱን ገሳችሁ ሰላምታ ይገባ። ስለሱ ቅዱስ ሆይ በፍጥራን ሁሉ የበላይን ገዢ ለመሆኑ ተነስቶ ጸላኢ ዳብሎስን ከባለ ሟልነት ንንጽህ ወጥቶ ከማህበራችን መላእክትና

ነቀዝ የማይበላሸውን ነው። የእንቁ ባህሪ መዝገባቸው ናቸው እና ቸርነታቸው ነው። የሚሰጥበት ዕለት ገሃነመ መሳትን ማትረፍ ነው። የሲውልን ጥላትን ማትረፍ ነፃ ነው። ያወጣን ያወጣንም ያደርገን አሜን ለአየንተ አ አብ መንፈስ ቅዱሱ ዓይኖቻቸውን ለፈጠረ ዓይኖቻቸውን ሰላምታ ይገባል ክንዶቻቸውንም ጥንት የሌለው ነውና፣ ስሉስ ቅዱስ ሆይ እሳቱን ያለ እሳት የሚያነድን ውሃንም ያለ ውሃ የሚያቀዘቅዘን ጥበባችንን ለውስጣዊ ሰውነታችን ምግባር ለአፋዊ ሰውነታችን የነጭን ሀር ልብስንም ይሁንልን። አሜን። ለአዛኔ ከሞ አብ ወሎ ወመንፈስ ቅዱስ ወሬ የሚከተለውን ሚስጢራትን ለሚሰማው የበጎ ጸሎተ ነበረ ለሆነው መለኮታዊ አዛውንቱ ሰላምታ ይገባል። ስሉስ ቅዱሳን የሰውነታቸው ፀሐይ ባያጎርሩ በትሪ ላይም አበራ ስለሆነ በአሁኑ የታላቂቱን የጥቀት ልጆች የቀድሞ የላባን አምባቶች የሚጠጡበትን የወንዝን ውሃ መልካምን ምሳሌ ሆነ ለመላእክት የቀድሞ ቅዱሶች ብርሃናትን ከመፈጠራቸውን በፊት በብርሃናታቸው እንዳሉት እንመልከታለን።

ይዞልኝ ለዚአክሙ ከናፍረ አቡነ ንፈስ ቅዱስ እሳታዊ ያነበልባል ለሚሆነው ከናፍራችሁ ሰላምታ ይገባ። ስንዱስ ቅዱስ ቸርነታችሁ የባህርያችሁ ነውና ይቅርታን አድርጉልኝ። የተስፋንም ጥመኛውንም ቀዝቃዛ ውሃንም እንኳን ማጠጣትን ሲገባ ይልቁንም ደወይንን ደወይንን ሄቼ የምጎበኝበት ነገርን እያለኝ

ገንዘብን ወደ እውነተኛ አምላክን ማምልኮትን ማምለክ አምልኮትን ለውጡልን። አሜን። ለአስናኔ ከሙ አ ለመንፈስ ቅዱስ ስጋዊ አስናንና አለይደለ አስናናችሁን ሰላምታ ይገባል። ለተዋህዶ ሃይማኖት ደመናት የአንድነታችሁን ዝናማት ናቸውና ስልስ ስለስ ቅዱስ በመንፈሳዊ ውስጣዊ

በአባቱ ተስፋ በድንግል ማርያም ፈጽሞ የነጻነትን አማርና መስቀልን በቀራኒ አደባባይ ተተከለ። ለእሊና ለእሊና ግሞ አብ ወን መንፈስ ቅዱስ ሆይ በጎ ሀሳብንም በጀነታችሁ ለሚታወቅ ሆን ምንሌላችሁ ሰላምታ ይገባ ስሉስ ቅዱስ ሆይ ከከላዊ ዲዮስን ሚልቅን የካራንም ምድር የመረጠ

ገጽን ሰጥሞ ለቅዱሳንም የተዘጋጀው ነው። በአሥሩ ክብረ በዓላት ላይ ሥልጣን ሰጥታችሁ ሹሙ ሥሉስ ቅዱስ ሆይ! ይህንም አገልጋያችሁ ሙሉ ነው። አገራችን ኢትዮጵያ በጸሎታችሁ አስቡን፣ አትርሱን። አገራችን ሕዝበ ክርስቲያን አጠራር በቤተ ክርስቲያን በቃል ኪዳናችሁ ጠብቁልን፣ አሜን ቅዱስ አጋኃዝተ ዓለም ቅድስት ስላሴ ፍረከት ረድኤት አይለን በያለንበት ይጠብቀን አሜን፣ አሜን፣ አሜን በእውነት ይሁን ይደረግልን።